ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ገደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጋችሁ በቤተሰብነት እንድትቀላቀሉ የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ታዲያ በዚህ ሰዓት ማንቸስተር ዩናይትድን የተመለከቱ አዳዲስ ነገሮችን ልናነሳ የማንቸስተር ዩናይትድ የክረምት የተጫዋቾች የዝውውሩን መስኮት በብልሃት እየተከወነ እንደሆነ ልንነግራችሁ፣ ተስፋ የሚያስቆርጡ የሚመስሉትንም ጉዳዮች ማንቸስተር ዩናይትድ በጥንቃቄ እያያቸው ነው እንጂ አልተዋቸውም ስለመባሉ እያወራናችሁ የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን ማንቸስተር ዩናይትድ በዘንድሮ የውድድር አመት ያስመዘገበው ውጤት ለማንቸስተር ዩናይትድ ታሪክ ክብር የማይመጥን ነው። ይሄ ደጋፊዎቹ ብቻ የሚሰማቸው ሳይሆን ገለልተኛ የእግር ኳስ ወዳጆችም ማንቸስተር ዩናይትድን የሚያውቁ ከሆነ እንዲህ አይነት ስሜት ይሰማቸዋል። የእግር ኳስ ትንታኔ ባለሙያዎችም ማንቸስተር ዩናይትድ ቶሎ መሻሻል፣ ቶሎ መስተካከል እንዳለበት ሲመክሩ የምንሰማው ከክብሩና ከታሪኩ ጋር አብሮ የማሄድ ዝቅተኛ ውጤትን በዚህ የ202425 የውድድር ዓመት ስላስመዘገበ ነው። 202526 አዲሱ እና መጪው የውድድር ዓመትም ለማንቸስተር ዩናይትድ በቀላሉ የሚጀመር አይደለም። የማን ዩናይትድ የመጀመሪያዎቹ ስድስት ጨዋታዎች እና ጨዋታዎቹ ያሉት ፈተናዎች ማንቸስተር ዩናይትድ በቅጡ እና በደንብ ካልተዘጋጀ በስተቀር ሊቋቋማቸው ይከብዱ ይሆናል። ይሄ ዝግጅት የነባር ተጫዋቾችና የአሞሪምን የዝግጅት ጊዜ እንደዚሁም ደግሞ አዳዲስ ማንቸስተር ዩናይትድን የሚቀላቀሉ ተጫዋቾችንም በማካተት በጥልቀት የሚደረግ መሆን መቻል አለበት። ማንቸስተር ዩናይትድ አጀማመሩን ካላሳመረ በስተቀረ ለማንቸስተር ዩናይትድ ደጋፊዎች መጪው የውድድር ዓመት አሰልቺም እንደገና አንገት መድፊያም ሊሆን ይችላል። ማንቸስተር ዩናይትድ ቃል እየገባ ያለው መጪው ጊዜ ብሩህ ነው ነው የፈተና የመከራ ጊዜያችን ላይመለስ አልፏል ነው ይሄ ጊዜ። የእውነትም አልፎ ከሆነ ማንቸስተር ዩናይትድ ከአርሰናል ጋር በማድረግ የሚጀምረውን ጨዋታ ከዛም ማንቸስተር ሲቲና ቼልሲን የሚገጥምበት የመጀመሪያዎቹ አምስትና ስድስት ጨዋታዎች ላይ ጥሩ ውጤት በማስመዝገብ ያለውን በተግባር መኖር አለበት። የመከራው ጊዜ ላይመለስ አልፏል ያለው ደግሞ አሞሪም ብቻ አይደለም። የክለቡ ሲኢኦ ኦማር በራዳም እንደዚሁ ይህንኑ ነገር ሲናገሩ ሰምተን ነግረናችሁ ነበር ስለዚህ ማንቸስተር ዩናይትድ ይሄ የዝውውር መስኮት ከመዘጋቱ በፊት አይደለም ከዚህ በኋላ የምንለው አሁን ፈጥኖ። በቻለው ፍጥነት አዳዲሶቹ ተጫዋቾች ቡድኑን እንዲቀላቀሉ ልክ የማትያስ ኩናን ዝውውር እንደጨረሰው ሁሉ የሌሎቹንም ተጫዋቾች ዝውውር ራሱን ማጠናከር በሚፈልግበት ቦታ ሁሉ አዳዲሶቹ ተጫዋቾች ወደ ቡድኑ እንዲቀላቀሉ ማድረግ አለበት። ምክንያቱም ቅድም እንደጠቀስ ነው የ2025/26 የውድድር ዓመት ሲጀምር ማንቸስተር ዩናይትድ በከባድ ፈተና ውስጥ ለማለፍ እንደሚገደድ ፕሮግራሙ ያመለክታል። ከባድ ጨዋታዎች አሉት፣ ከአርሰናል ጀምሮ ከዛ በኋላም ደግሞ ሲቲንና ቼልሲን መግጠም ይጠበቅበታል በመጀመሪያዎቹ አምስት ስድስት ጨዋታዎች ላይ። ስለዚህ እነዚህ የፈተና የሆኑት አጀማመሮች በተሻለ ውጤት እንዲጠናቀቁ ወደ ማንቸስተር ዩናይትድ የሚዘዋወሩ ተጫዋቾች ዝውውር በጊዜ ተጠናቆ እነዚህ ተጫዋቾች በቂ የዝግጅት ጊዜ ከአሞሪም ጋራ በቂ የዝግጅት ጊዜ ከአዳዲስ የቡድን ጓደኞቻቸው ጋራ ማድረግ አለባቸው አሁን ማንቸስተር ዩናይትድ ያወቀው የ2025/26 የውድድር ፕሮግራም ይህንን ለማድረግ ያስገድደዋል ይህንን ያደርጋል ተብሎም ይጠበቃል ታዲያ ይህንን ማድረግ ይጠበቅበታል ስንል በብልሃት እያከናወነው ነው ሲባል ሰማን ዛሬ ከሰዓት በኋላ በብልሃት ማከናወን ማለት ምን ማለት ነው? አያያዙ የብልሃት መሆኑንስ ምንድን ነው የሚያስመሰክረው? ስንል ለምሳሌ ማንቸስተር ዩናይትድ የብራያን ምቤሞን ዝውውር ለማጠናቀቅ አሁንም እየሰራ ነው። ያውም በተረጋጋ ስሜት፣ ያውም በእርግጠኝነት ስሜት ነገሮችን እያከናወነ ነው። ሌላው ቀርቶ ወደ ማንቸስተር ዩናይትድ መዘዋወር አልፈልግም፣ እኔ መጫወት የምፈልገው ለአርሰናል ነው ብሏል በተባለው ጋዮ ኮሬሽን ቢሆን ማንቸስተር ዩናይትድ ተስፋ አልቆረጠም ይላሉ የክለቡ የቅርብ ሰዎች። ሁኔታዎቹን በዝርዝር ለማስረዳት እንሞክር። እንግዲህ ማንቸስተር ዩናይትድ አጥቂዎችን ወደ ቡድኑ መቀላቀል አለበት። ምክንያቱም በ2425 የውድድር ዓመት ማንቸስተር ዩናይትድ ተጋጣሚዎቹ ላይ በፕሪምየር ሊጉ ያገባው የጎል ብዛት እጅግ አነስተኛ ነው። አራት ጎሎችን ብቻ ነው በ38 ጨዋታዎች ማስቆጠር የቻለው። የማንቸስተር ዩናይትድ 44 ጎሎች ደግሞ የሚበልጡት ከኤቨርተን እና ከሶስቱ የፕሪሚየር ሊግ ወራጆች ብቻ ነው የሚበልጡት። ሌሎቹ በሙሉ ማንቸስተር ዩናይትድ ካገባው በላይ በተጋጣሚዎቹ ላይ ያገቡ ናቸው። ስለዚህ ይሄ ታሪክ የማንቸስተር ዩናይትድ አይመስልም። የማንቸስተር ዩናይትድ እየሆነ እንዲቀጥልም ደግሞ መፈቀድ የለበትም። ስለዚህ ነው ማንቸስተር ዩናይትድ ራሱን ስለማጠናከር ሲያስብ ይበልጥ መስራት ያለበት የአጥቂ ክፍሉን ማጠናከር ላይ ነው ተብሎ የሚታመነው። ማንቸስተር ዩናይትድ በመጪው የውድድር ዓመት በተጋጣሚዎቹ ላይ ተጨማሪ ጎሎችን የማስቆጠር አቅም መገንባት አለበት። ማቲያስ ኩናን 625 ሚሊዮን ፓውንድ ከፍሎ ሲያስፈርም ይህንን ታሳቢ በማድረግ ነው። የብሪያን ኤምቤሞ ፈላጊ ሲሆን በዚሁ አላማ ነው እንደዚሁም ደግሞ አልፈልግህም ባለው ጋዮ ኮሬሽ ላይ ተስፋ ሳይቆርጥ ሲቀርም የጎል ቁጥሬ ይጨምር፣ አሰልቺውን አድካሚውን ድርድር ግን ልወጣው አሁንም አቅምም ዝግጁነትም አለኝ እያለ ነው ማንቸስተር ዩናይትድ። ስለዚህ ሩበን አሞሪም የሚያምነው ነገር ማንቸስተር ዩናይትድ የብራያን ኤምቤሞንና የጋዮ ኮሬሽን ዝውውር በዚሁ ክረምት የተጫዋቾች ዝውውር መስኮት ወቅት ያጠናቅቀዋል። ስራውን እንሰራዋለን፣ ሁለቱን ተጫዋቾች የራሳችን ለማድረግ የሚገባውን ነገር በሙሉ እናደርጋለን ብሎ ስትሮንግሊ በጣም በጣም በጣም በጠንካራ እምነት ላይ ይገኛል። አሰልጣኙ ሩበን አሞሪም እንግዲህ የጋዮ ኮሬሽ ሲዌሽን በጣም አስቸጋሪ ነው። በጣም በጣም በጣም ውስብስብም ነው። መጀመሪያ ላይ ታምኖ የነበረው ነገር ማንቸስተር ዩናይትድ ይህንን ተጫዋች በ58 ሚሊዮን ፓውንድ የራሱ ያደርገዋል የሚል ነበር። ይሄ እምነት የመጣው ደግሞ በስፖርቲንግ ሊዝበንና በጋዮ ኮሬሽ መካከል ተደርሷል የተባለው ስምምነት አንተን ለመውሰድ 58 ሚሊዮን ፓውንድ ይዞ ለመጣ ቡድን ዝውውሩን እፈቅዳለሁ የሚል የጨዋ ስምምነት ጀንትልማን ዲል ስለነበረ ነበረ በክለቡና በተጫዋቹ መካከል በኋላ ማን ማንቸስተር ዩናይትድ ይህንን ከፍሎ ልጁን የራሱ ለማድረግ ጋዮ ኮሬሽንና ሩበን አሞሪን በድጋሚ አብረው እንዲሰሩ ለማስቻል ቆርጦ ተነሳ። ነገር ግን በስፖርቲንግ ሊዝበን በኩል የአቋም ለውጥ ተደረገ። እኛ አላልንም 58 ሚሊዮን ፓውንድ ይዞ ለመጣ እንሸጠሃለን አላልነውም። የውል ማፍረሻ ሂሳብህን አንጠይቅም። ከዛ በታች ባሉ ቁጥሮች ግን ከ60 ሚሊዮን ፓውንድ በላይ በሆነ መጠን ልንደራደር እና ዝውውርህን እንዲሳካ ለማድረግ ነው ቃል የገባ ነው አሉ። ጋዮ ኮሬሽ ተበሳጨ። ስፖርቲንግ ሊዝበን በአቋሜ ጸንቻለሁ አለ። ያኔ ማንቸስተር ዩናይትድ እጁን ሰብሰብ ባደረገ፣ አርሰናል ደግሞ በተጫዋቹ ዝውውር ላይ ሰጥቶ ገባ። ስለዚህ የአርሰናል መግባት፣ የጋዮ ኮሬሽና የስፖርቲንግ ሊዝበን አለመግባባት ማንቸስተር ዩናይትድ መጀመሪያ ይቻላል ባለው በቂም ነው ባለው የዝውውር መጠን ወይም የገንዘብ መጠን ጋዮ ኮሬሽን እንደማያገኘው ሲያስብ ራቅ አለና ሌሎች አማራጮችን ማየት ጀመረ። ይሄ በሚሆንበት ሰዓት ላይ እንግዲህ ጋዮ ኮሬሽ አሁንም በአርሰናል አዲሱን የውድድር ዓመት መጀመር ወይም የአርሰናል ተጫዋች ሆኖ በፕሪሚየር ሊጉ መሳተፍ ነው የሚፈልገው የሚባል ነገር መጣ። ይሄ በሚመጣበት ሰዓት ላይ እንግዲህ የጋዮ ኮሬሽና የማንቸስተር ዩናይትድ ነገር ያበቃለት ያከተመ መሰለ። በኋላ ስፖርቲንግ ሊዝበን የያዘው አቋም ለአርሰናልም ቢሆንም ይስማማ አልሆነም። ለአርሰናል ሳይስማማው ሲቀር አርሰናል የቤንጃሚን ሼሽኮን ዝውውር እያጠበቀ እያጠበቀ እዛ ላይ የበለጠ ትኩረት እያደረገ መጣ። ምናልባትም በቤንጃሚን ሼሽኮና በአርሰናል መካከል ተደርሷል የሚባለው ስምምነት ማንቸስተር ዩናይትድ ጋዮኮሬሽን የማግኘት ዕድሉን አሰፋለት። አሁን ጋዮ ኮሬሽ መጀመሪያ ባለው መጠን የአርሰናል ተጫዋች መሆን ነው የምፈልገው፣ ማንቸስተር ዩናይትድን መቀላቀል አልፈልግም እያለ መቀጠል የሚችል አይመስልም። ምክንያቱም ቤንጃሚን ሼሽኮ ላይ የበለጠውን ትኩረት እያደረገ ነው አርሰናል። አርቢ ላይፕሲች እና አርሰናል መካከልን ስምምነት ላይ ለመድረስ ከዚህ በኋላ ከባድ አይሆንም ይላሉ የዝውውሩን ጉዳይ በቅርበት የሚከታተሉ ባለሙያዎች በሙሉ። ስለዚህ የአርሰናል ቤንጃሚን ሼሽኮ ላይ ዝውውሩን የመጨረስ ጥሩ ስራ መስራት ማንቸስተር ዩናይትድ ያሰበውን የፈለገውን ተጫዋች የማግኘቱን የድል በር የበለጠ ከፈተለት ማለት ነው። ስለዚህ ማንቸስተር ዩናይትድን በተመለከተ ዛሬ ከሰዓት በኋላ የሰማነው ነገር አስፈላጊ ከሆነ ከስፖርቲንግ ሊዝበን ጋር በድጋሚ ለመደራደር ዝግጁ ናቸው የሚለው ነው። ይህ እነዚሁ የመረጃ ምንጮች የሚያረጋግጡት ሩበን አሞሪም አሁንም ጋዮ ኮሬሽን ያደንቀዋል፣ ከጋዮ ኮሬሽ ማንቸስተር ዩናይትድ በእጅጉ ሊጠቀም እንደሚችል ያምናል። ስለዚህ አብረው ከዚህ በፊት የሰሩት ሁለቱ ሮበን አሞሪም እና ጋዮ ኮሬሽ አሁንም በማንቸስተር ማንቸስተር ዩናይትድ ቤት ውስጥ አብረው ቢገናኙ ደስ ይለዋል፣ ሩብን አሞሪም። ስለሆነም ነው ይላሉ እነዚሁ የመረጃ ምንጮች፣ ጋዮ ኮሮሽን አምጡልኝ ብሎ በድጋሚ ለማንቸስተር ዩናይትድ ባለስልጣናት አሞሪም ጥያቄ አቅርቧል፣ ትዕዛዝ አስተላልፏል። የቻላችሁትን ነገር በሙሉ አድርጋችሁ ዝውውሩን ጨርሱት የሚል መልእክት ነው። ከሩበን አሞሪም ወደ ማንቸስተር ዩናይትድ ሰዎች የተላከው ለዚህ ነው ማንቸስተር ዩናይትድ ነገሮችን በብልሃት እያከናወነ ነው ብለን መነሳታችን። የማንቸስተር ዩናይትድ የአጥቂ ተጫዋች ፍለጋ ከመጀመሪያውም ጀምሮ የሚታወቅ ማንቸስተር ዩናይትድም የምር አክርሮ ከሚሰራባቸው ጉዳዮች መካከል አንደኛው ነው። ለምሳሌ ማንቸስተር ዩናይትድ ከአጥቂ በተጨማሪ ሌሎች ቦታዎችም ላይ ራሱን የማጠናከር እርምጃ ራስ የማጠናከርን ዝውውር ተሳትፎ ያደርጋል። ግን አንገብጋቢው የአጥቂውን መስመር የአጥቂውን ክፍል ማጠናከር ነው ስላለ፣ አስቀድሜ እሱን ልጨርስና ለሌሎቹ እደርሳለሁ ለሌሎቹ መለሳለሁ እያለ ነው የሚገኘው ማንቸስተር ዩናይትድ። ከመጀመሪያው ጀምሮ የማንቸስተር ዩናይትድ ፍላጎት የነበረው ቪክቶር ኦስሜሄንን የራሳቸው ማድረግ ነበረ። ኢኒሻል ቶፕ ታርጌታቸው ለማንቸስተር ዩናይትድ ይህንን ኦስሜሄን የተባለውን ተጫዋች ወደ ኦልትራፎርድ መውሰድ ነበረ። ኦልትራፎርድ ልጁን ለመውሰድ ከናፖሊ ጋር ተደራድሮ መስማማት ከባድ አይደለም። ነገር ግን ኦስሜሄን እኔን የሚፈልግ ሰው ለእኔ ሊጠብቅልኝ ገባው ጥቅሜ ብሎ ያስቀመጠ ወይም የእሱ የግል ጥያቄ ነው የሚባሉትን ነገሮች ማሟላት አሟልቶ መፈጸም ከባድ ነው። በጣም ኤክሰሲቭ የሆነ ነገር ነው። ቪክቶር ኦስሜሄን ወደ አዲሱ ክለብ የሚዘዋወር ከሆነ ከአዲሱ ክለብ በክፍያ መንገድ የሚጠይቀው፣ ማንቸስተር ዩናይትድ ይሄንን ማድረግ አይችልም። ማንቸስተር ዩናይትድ ብቻ ሳይሆን ለነገሩ ኦስሜሄን በፕሪሚየር ሊጉ አጥቂ የሚፈልጉ ክለቦች ብዙ ሆነው፣ ነገር ግን አንዳቸውም እሱ ላይ ገፍተው ሲሄዱ የማናየው ኦስሜሄን የሚጠይቀው መጠን በጣም ከፍተኛ ከመሆኑ ጋር ተያይዞ ነው። ይሄንን ያዝ አደረጉና የኦስሜሄንን ጉዳይ ወደ ኢፕስዊሽ ሆኖ አጥቂ ወደ ሊያም ዴላፕ አዞሮ ፊታቸውን በ30 ሚሊዮን ፓውንድ በጣም አሪፍ በሆነ ዋጋ ሊያም ዴላፕ ሊወስዱ ነው ሲባል ልጁ ቼልሲን መቀላቀልን መረጠ። የቼልሲ ፍላጎት ሲመጣ ይሄኛው በአጋጣሚ ቼልሲ ስለቀደማቸው ወይም የልጁ ምርጫ ቼልሲን መቀላቀል ስለሆነ ሳይሳካ ቀረ። አሁን ኤፕሲሽታውንም ሊያም ዴላፕን ወደ ቼልሲ ከሸኘ የኦስሜንንም ዲማንድ ሚት ማድረግ ካልተቻለ ሌሎች አማራጭ ተጫዋቾች አሉት። በጣም አስፍቶ ነው ማንቸስተር ዩናይትድ እየሄደበት ያለው። ከነዛ መካከል አንደኛው ሁጎ ኢኪቴኬ ነው። የኢኪቴኬ ዝውውር ማንቸስተር ዩናይትድን ይጠቅማል አይጠቅምም፣ ባለሙያዎቹ በደንብ እየተደራደሩበት እየተመካከሩበት ይገኛሉ። ግን አሁንም ሩበን አሞሪም ግድ የለም። በጋዮ ኮሬሽን እና በስፖርቲንግ ሊዝበን መካከል አሁን መሰለቻቸት ተፈጥሯል። ተካሯል አለመግባባታቸው። አርሰናል ፊቱን ወደ ቤንጃሚን ሸሽኮ በደንብ አዙሯል። ስለዚህ የዚህ ልጅ ፊርማ የእኛ የመሆን እድሉ ሰፊ ነውና አናባክ ነው እንጠቀምበታለን እንጂ የሚል አማራጭ ይዘው እየሰሩበት ይገኛሉ። ማንቸስተር ዩናይትድ በጋዮ ኮሬሽ ዝውውር ላይ ተስፋ አልቆረጠም። መፈጸም የሚችል ዝውውር እንደሆነም ያምናል ይላል። የዛሬው ከሰዓት መረጃ ካልሆነ ግን አማራጩን እንደገና ያሰፋል። ቅድም ያለውን የሁጎ ኪቴኬን ጉዳይ ፑሽ ያረጋል። የማቴታን ዝውውር ከግምት ውስጥ እያስገባ ነው። ኦሌ ዋትኪንስ፣ ራንዳል ኮሎሞዋኒ እነዚህ እነዚህ ሁሉ ተጫዋቾች ማንቸስተር ዩናይትድን እንዲቀላቀሉ ይደረጋል። ነገር ግን በብልሃት ከተያዘ ጋየኮሬሽንና ሩብን አሞሪምን ዳግም በኦልትራፎርድ ማገናኘት ይቻላል ተብሎ እየታመነም እየተገለጸ ነው። የማንቸስተር ዩናይትድ በብልሃት የተያዘው ሁለተኛው የዝውውር ጉዳይ የብሪያን ኤምቤሞ ዝውውር ነው። ብሪያን ኤምቤሞን በተመለከተ አሁንም ለእኔ በትክክል ማንቸስተር ዩናይትድ ነገሩን በብልሃትና በማስተዋል ማኔጅ እያደረገው ነው እንድል የሚያደርገኝ የኤምቤሞን ዝውውር ሃንድል እያደረገበት ያለው መንገድ ነው። እንግዲህ የሴንተር ፎርዋርድ ቦታ ላይ ቅድም ያነሳናቸው መረጃዎች እንደተጠበቁ ሆነው ከማቲያስ ኩኛ ጋራ አብሮ የሚጣመር ሁለት አስር ቁጥሮችን አንድ ላይ ማጫወት በሚመርጠው ሩበን አሞሪም ቡድን ውስጥ ብሪያን ኤምቤሞ አንደኛው አስር ቁጥር ላይ የሚጫወት ተጫዋች እንዲሆን ይፈልጋል። በጣም ብዙ ጥሩ ጥሩ ኳሊቲዎች አሉት። በብሬንትፎርድ የቡድን ጓደኞቹ ላይ ብቻ አይደለም ይሄ ልጅ የበላይነት ያለው በአጠቃላይ 24 25 የውድድር ዓመት ላይ ከፕሪሚየር ሊጉም በብዙ ማነጻጸሪያዎች በብዙ መስፈርቶች የተሻለ ተጫዋች መሆኑን ብሪያን ኤምቤሞ ቁጥሮቹ በደንብ አድርገው ያሳያሉ። በተለይ ደግሞ ሩበን አሞሪም ዲማንድ የሚያል የሚያደርገውን ፍጥነት ሜዳ ካለው መጫወት ይህ ልጅ በደንብ አድርጎ ይሰጠዋል፣ ተብሎ ነው የሚጠበቀው። እንግዲህ ይሄ የብሪያን ኤምቤሞ ዝውውር ወደ ኦልድ ትራፎርድ እንዲጠናቀቅ ወይም በዚህ ክረምት የተጫዋቾች የዝውውር መስኮት የኤምቤሞ ስም ከዝውውር ጋር ተያይዞ እንዲነሳ ያደረገው መጀመሪያ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ነው መጀመሪያ ብሪያን ኤምቤሞን መግዛት እፈልጋለሁ ብሎ ከብሬንትፎርድ ጋር ማውራት የጀመረው። ነገር ግን ትንሽ ከተጓዘ በኋላ ቶተናም ሆትስፐርስ ቶማስ ፍራንክን ቀጠረ። ከቀጠረ በኋላ ብሪያን ኤምቤሞንና ቶማስ ፍራንክን እንደገና አገናኛለሁ ብሎ ገባበት። ሲገባ ቶተናሞት ስፐርስ 70 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ለመክፈል ፈቃደኛ ነው፣ ፍላጎት አለው ተባለ። ይሄ ከተባለ በኋላ ከቶተናሞት ስፐርስ ኤምቤሞ ጋር ተያይዞ ስሙ በተደጋጋሚ አልተነሳም። መጀመሪያ 70 ሚሊዮን ፓውንድ ለመክፈል ይፈልጋል ተባለ። ማንቸስተር ዩናይትድን አውት ቢድ ለማድረግ አቅሙም ዝግጁነቱም አለው፣ ቁርጠኝነት አላቸው። ቶማስ ፍራንክ ይሁን፣ ይደረግ፣ ይፈጸም ብለው አዘዋል፣ ምናምን ተባለ። ለምን ተደጋግሞ አልተነሳም? ለምን ብሬንትፎርድ እና ቶትናሞት ስፐርስ በተጫዋቹ ዝውውር ላይ ድርድራቸውን ለምን አልገፉበትም? የአንድ ጊዜ ወሬ ብቻ ለምን ሆነ ስንል ነው የማንቸስተር ዩናይትድን ብልሃት የምናገኘው። ማንቸስተር ዩናይትድ ልጁን መግዛት ይፈልጋል። ልጁን አሁንም ቢሆን አገኘዋለሁ ብሎ ያምናል። ለማንቸስተር ዩናይትድ የሚረዳው ደግሞ ስቲል እስካሁን ድረስ ብሪያን ኤምቤሞ የማንቸስተር ዩናይትድ ተጫዋች መሆንን አብልጦ ይፈልገዋል። ነገር ግን ማንቸስተር ዩናይትድ በምንም አይነት ተአምር ከማንም ክለብ ጋር ኤምቤሞን ለማስፈረም ብዬ የምገባበት የቢዲንግ ዋር ወይም የዝውውር ጨረታ የለም እነሱን ለመብለጥ ብዬ ያለ አግባብ የሚጨምረው ገንዘብ የለም። ከነሱ ለመብለጥና ዘጉሩን ለመጨረስ ብዬ አጉል ክርክር ውስጥ አጉል እንትን ውስጥ አልገባም። በጥንቃቄ ነገሩን አየዋለሁ። እውነት ነው ወይ ቶተናም የምሩን ገፍቶ ሰባ ሚሊዮን ፓውንዱን ይከፍላል ወይ? ለምን ረጋ ብዬ አላየውም? ስለዚህ ይሄንን አካሄድ ነው ማንቸስተር ዩናይትድ የመረጠው፣ ቢዲንግ ዋር ውስጥ በጭራሽ አልገባም የሚል ነው እስካሁን ድረስ አንክሊር ወይም ለማንም ግልጽ አይደለም። የእውነት ቶተንሃም ስፐርስ ሲሪየስሊ ብሪያን ቤሞን ይፈልገዋል ወይ? ከፈለገው ለምን አልገፋበትም? የቶተንሃም ፍላጎት በተጫዋቹ ላይ ትሩሊ የምር ከሆነ ወይም ጠንካራ ከሆነ መጀመሪያ እንደተንደረደሩት ከሆነ ለምን እስካሁን ድረስ እድገት አላሳየም ብሎ ማንቸስተር ዩናይትድ ይጠይቃል። ስለዚህ ቶተንሃም ዝም ሲል ሁኔታዎቹን በጥርቀት ማየት መገምገም እና ረጋ ሲል ያለ ፉክክር እንደገና ብሬንትፎርድን ማነጋገር ነው። አሁንም ድረስ የመረጃ ምንጮቹ እንደሚናገሩት ብሪያና ኤምቤቦ ፕራይቬትሊ በግል ለሚቀርባቸው ሰዎች ለሚቀርባቸው ሚዲያዎች በግልጽ የተናገረው ነገር የማንቸስተር ዩናይትድ ተጫዋች መሆንን አሁንም ድረስ ይፈልገዋል እና ማንቸስተር ዩናይትድ አለ የተባለው ነገር ነው። እዚህ ላይ ትልቅ ነጥብ ሆኖ የሚነሳው ማንቸስተር ዩናይትዶች እርግጠኞች ናቸው የሚለው ቃል በቃል ባስቀምጠላችሁ ዩናይትድ ሀቭ ሜን ቨሪ ኮንፊደንት ዊል ሳይን ሂም ነው የሚለው። ማንቸስተር ዩናይትዶች ሙሉ በሙሉ እርግጠኞች ናቸው ብሪያን ኤምቤሞን ወደ ፎርድ እንደሚወስዱት ግን ከቶተናሃም ጋር ግብግብ አይገቡም። ግብግብ ውስጥ የሚገቡ ከሆነ ለዚህ ተጫዋች መክፈል ከሚገባቸው በላይ ለመክፈል ሊገደዱ ይችላሉ። የመረጡት ትግሉን ሳይሆን ብልህነቱን ነው። ስለዚህ የማንቸስተር ዩናይትድ ፍላጎት ተጫዋቹን ማግኘት ነው። ይሄንኑ በብልሃት መፈጸም ይቻላል ብለው ያምናሉ። በነገራችን ላይ ማንቸስተር ዩናይትዶች የሁለቱም ተጫዋቾች ዕጣ ፈንታ ለማንቸስተር ዩናይትድ መጫወት እንዲሆን ማድረግ እንችላለን ብለው ነው የሚያምኑት። ያ ማለት ጋዮ ኮሬሽም ወደ ዩናይትድ ኤምቤሞም ወደ ዩናይትድ እንዲመጡ ማድረግ ይቻላል ካልተቻኮልን ካልተ ፎካከርን ከሌሎች ክለቦች ጋር ምክንያቱም እኛ ማውጣት ያለብን ዘንድሮ በተለየ ጥንቃቄ ነው የሚል አስተያየት ነው የተሰጠ፣ ያለው በነገራችን ላይ የፕሪሚየር ሊጉ ፕሮግራም ትናንትና ይፋ ሲደረግ ማንቸስተር ዩናይትድ ከባድ ጨዋታዎች ካሏቸው የፕሪሚየር ሊጉ ክለቦች መካከል ወይም አጀማመራቸው ከባድ ነው ከሚባሉ የፕሪሚየር ሊጉ ክለቦች መካከል አንደኛው ነው። ስለዚህ ስኳዱ ወይም ለ2025/26 ማንቸስተር ዩናይትድን የሚወክለው የተጫዋቾች ስብስብ በጊዜ መሟላት አለበት። በጊዜ ዝግጅቱን መጀመር መቻል አለበት። ምክንያቱን ፋታ የማይሰጥ ከባድ አጀማመር አለ። ቡድኑ አልተዋሃደም። አዳዲሶቹ ተጫዋቾች ዘግይተው ነው የመጡት ምናምን ለሚለው ሰበብ የማንቸስተር ዩናይትድ ሰዎች ዝግጁ መሆን የለባቸውም። የማይቀር የሚመስለውን ዝውውር በጊዜ ማጠናቀቅ አለባቸው። ታዲያ ስለ መግዛት ብቻ አይደለም የምናወረው፣ ስለ ማሰናበትም አሰናብቶ ገንዘብ ስለ መሰብሰብም፣ በተሰበሰበው ገንዘብ ደግሞ እንደገና ቡድኑን ስለ ማጠናከርም ማንቸስተር ዩናይትድ አጥብቆ እየሰራ ይገኛል። ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ፣ አንቶኒ፣ ጄደን ሳንቾን በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ማሊያ የማየት እድላችን እጅግ በጣም አነስተኛ ነው። ፈላጊዎች አሏቸው። ፈላጊዎቻቸው ይዘው እየቀረቡ ያሉት ዋጋ አለ

ማርከስ ራሽፎርድ ኒውካስል ዩናይትድን የመቀላቀል እድሉ ስለመስፋቱ ዛሬ ከሰዓት በኋላ ሰምተናል። እንደውም አሌክሳንደር አይዛክን ሊሸኝ ነው እንደ ኒውካስል ዩናይትድ ተብሏል። ምክንያቱም አሌክሳንደር አይዛክ ከሊቨርፑል ጋር ስሙ ተያይዞ ተነስቷል። ቅድምም ስናነሳ እንደነበረው የዚህ ተጫዋች በሊቨርፑል መፈለግና የመሆን እድሉ መስፋት በዛ ቦታ ላይ ማርከስ ራሽፎርድን ለማሰብ፣ አሌክሳንደር አይዛክ በኒውካስል የሚቆይ ከሆነ ደግሞ ሁለቱን በቦታ እያፎካከርኩም ቢሆን እጠቀምባቸዋል ለሆነው በኒውካስል ቤት የተያዘው አቋም። ከዚህ በተጨማሪ የጄደን ሳንቾ ዝውውር ወደ ናፖሊ፣ የአንቶኒ ዝውውር ወይ ወደ ሪያል ቤቲስ ወይም ደግሞ አሁንም ወደ ጣሊያን ክለቦች፣ የአሌሃንድሮ ጋርናቾ በጣም ሰፊ የሆነ ፍላጎት ማንቸስተር ዩናይትድን በገቢ ራሱን እንዲያጠናክርና ያስገኘውን ገቢ ደግሞ መልሶ ለአዳዲስ ተጫዋቾች ዝውውር እንዲጠቀመው ያደርጋል። በብልሃት የተያዘው የማንቸስተር ዩናይትድ የዝውውር ተሳትፎ ምን ውጤት ያመጣል? የሚለውን ደግሞ ትግበራውን እያየን ወደ እናንተ የምናደርስ ይሆናል። ደግሞ ትንሽ ቆየት ብለን አዳዲስ የዝውውር መረጃዎች የተለያዩ ክለቦችን በተመለከተ ምን አለ፣ ምን ተሰማ? የሚለውን ይዘን መተን እናገኛችኋለን። በያላችሁበት አሁንም ሰላም ሆኖልን፣ ኢትዮጵያ ለዘለዓለም ትኖር።